ሰላም ካለ ትምህርት አለ። ሰላም ካለ ልማት አለ። ሰላም ካለ የህዝቦች ደህንነት አለ። ሰላም ለሁሉ ነገር ነው። ሰላም ከሌለ የሰው ልጅ ወጥቶ መግባት፣ ሰርቶ መብላት፣ ተኝቶ መነሳት በፍጹም አይችልም። አጥብቀው ለያዙት ጸንተው ላቆዩት ከትልም አድራሽ የግብ አጋሽ ሆኖ አይተኪ ሚናውን የሚጫወተው ሰላም ለግለሰብ አድማሱን አስፍቶም ለሀገር አበርክቶ ራቅ ያለ ነው። ሰላምን ማጽናት አበርክቶን መረዳት ደግሞ ካለፈበት ጉዞ ያጣውን ያገናዘበና ነገም ጥፋቱን ላለመድገም መርሆ አድርጎ የሚጓዝ ማህበረሰብ መገለጫ ነው። ሰላም ያለበት ቦታ ላይ ሁሉም ነገር ይደረጋል፣ ይሰራል። ሰላሙ የሰጠንን ነገር እያወቅን ነው። ሰላሙ የነሳንንም ነገር ደግሞ እናውቀዋለን። ሁላችን ጦርነቱን ትተን ወደ ስራ ተመልሰን የስራ ባህላችንን አሳድገን ፈጣሪያችንን እያመሰገንን ወደ ስራ ብንመለስ አገራችን እንደሚታየው በደንብ እየፈጠረ እድገት ላይ ነች ያለችው። ያንን እድገት የበለጠ ማሳደግ እንችላለንና ወደ ሰላም መመለስ ብዙ ጥቅሞች አሉት። ካለ ሰላም ስልጣኔ የለም፣ ካለ ሰላም ሕክምና የለም፣ ካለ ሰላም ትምህርት የለም፣ ካለ ሰላም ማምረት የለም። ስለዚህ ቅድሚያ የሁላችን ተግባር ይሆናል ብዬ ማስበው ሰላም ይሆናል ብዬ አስባለሁ። ብዙ ጊዜ ለሰላም ቅድሚያ የምንሰጥ ጥሩ ነው። ከግጭት የምናጣው ከሰላም ደግሞ የምናተርፈው ብዙ ነውና መነሻውን ከግለሰብ ያደረገ የቤት ስራችንን በመወጣት የሰላም ዋጋ ማጉላት ግድ ይለናል የሚነሳው ሀሳብ ነው። መጀመሪያ በግል ሰላም ሆን ሌሎች ሰላም እንዲያገኙ ጥረት ማድረግ ከዛ እያለ እያለ፣ ሁላችንም በሰላም ከተገናኝ ግንኙነታችን ሰላማዊ ከሆነ ጥሩ ነው ይሆናል በተፈጥሮ በሰማዩ መንገድ ሰላም ሲኖር ጥሩ ነው ብዬ ያስባሉ። ሁላችንም የምንጣርበት እናስበው። ሁላችን ደግሞ የተግባር ሰው ነው። የተለያዩ ቦታዎች ረብሻሉ። ረብሾችን ደግሞ በሰላም በመነጋገር መፍታት በሚቻልበት ሰዓት ጦር ሰብቆ መነሳቱ ይሄ ጥቅም አይኖርም። ግን ጦርን የሰበቀውንም እዚህ ጋርም ደግሞ ሰላማዊ የሚሉትንም ሁሉንም በምክክር በመነጋገር ነቅተንና አውቀን ሰላማችንን መጠበቅ አለብን። ይሄ ሁሉ ስራ የሚሰራው ሰላም ሲኖር ነው። መሽቶ የሚነጋው ሰላም ሲኖር ነው እንጂ ሰላም ከሌለ ነጋቱና ምሽቱንም አናውቅም። ምክንያቱም ቤታችን ተቆልፈን ነው የምንኖሩና ወደ ሰላም ልንበለስ ይገባል። እንደ ሀገር ባለፉት ዓመታት የመሰረተ ልማት፣ የግዙፍ ሀገራዊ ፕሮጀክቶች ግንባታና ኢኮኖሚያዊ ማሻሻያዎች ከሰላም ውጣ ውረዶች ትይዩ ውጤት የታየባቸው መስኮች ናቸው። በአሳብ መግባባት ባለመቻል የውይይት ጠረጴዛን መፍትሄ ምንጭ ባለማድረጋችን ተጨባጭ ውጤቶችን መደግፍ የሚችል የሰላሙን ሁኔታ ማጽናት ተስኖን ቆይተናል። ሰላማችንን የማያወላውል መሰረት ላይ ማስቀመጥ ብንችል ግን ሀገራችን ታድጋለች። አሁን አዲስ አበባ ላይ ብዙ ሰላም ስላለ ነው፣ ይሄ አሁን ያለው ለውጥ ያለው ይሄ ኮሪደር ልማት ምናምን ነገር በጣም እያማረ የመጣው እና ክልል ከተማ ላይ ሞር ሰላም ቢሆን ይሄን የመሰለ ነገር አለ አይደል? ይሄ እንደ አዲስ አበባ ሁሉም ክልል ከተሞች ሆነ ሞር እያማሩ ይመጣሉ። ባህር ዳር ያለውን ነገር እናቃለን፣ ግን ስራ እየተሰራ ነው ያ ያለው፣ የሚግባቡ ሰዎች ስላሉ፣ የማይግባቡ እንዳሉ ሁሉ የሚግባቡ ሰዎች ስላሉና ወደ መግባባቱ ብንመጣ ወደ ሰላሙ ብንመጣ አሁን ያየነውን እድገት አንድ እጥፍ ሊሆን ይችላል። ከዚህ በኋላ ደግሞ አስር እጥፍ ሊያድግ ይችላል። ከለውጡ በኋላ ይሄን መጣው ትልቅ ስራ አለ። ይህንን ስራ ደግፈን ከሰራንበት የበፊቱን ነገር ማምጣት ከቻልን ከዚህ በተሻለ ትልቅ ነገር ላይ እናደርሳታለን ወይ ደግሞ ከዚህ የተሻለ ትልቅ ነገር ላይ እንደርሳለን ብዬ አስባለሁ። የሰላምን ትሩፋት የመደማመጥን ውጤት ከግምት ውስጥ በማስገባት ጅምሮችን ማጠናከር፣ ልዩነቶቻችን በመቀራር መፍታት ብቸኛው ምርጫችን ሊሆን እንደሚገባም ተጠቁሟል። ዘርፈ ብዙ አይነት የፖለቲካ ስትራቴጂክ የሆኑ ጉዳዮችን ሁሉ ጠረጴዛ ላይ አስቀምጠን አማራጮችን ይጠቀምን የሀገርን ሰላም፣ ደህንነት፣ ሀገራዊ አንድነትን፣ ሉዓላዊነትን ማጽናት ስራ ትኩረት መደረግ ያለበት ነው። ዘርፈ ብዙ አማራጭም የሚፈልግ ነው ብዬ አስባለሁ። እስካሁንም መንግስት ጥሪ እያደረገ ነው። ለጥሪ ምላሽ የሰጡ አሉ፣ የመጡ አሉ። በዛ የፈተናቸዋሉ ውጤት እያመጣን ነው። በውይይት ተፈተነዋለ እንደ ፕሪቶሪያነ ስምምነት በውይይት መፍትሄ አግኝተን እልባት ለደርሰን አውዳሜ ጦርነት ማስቀረት የቻልነው አለ። ያልፈታናቸው ደግሞ ውስን አሉ። እነኛንም ደግሞ ለመፍታት በርካታ ጉዳዮች በመንግስትም፣ በግጭት ተዋናዎች በሚባሉ ሁሉ እንግዳውስ ጥረት መደረግና ያንን ጥረት ገፍቶ መሄድ ይገባል።